ሰላም እንዴት ናችሁ? ዛሬም በአዲስ መረጃ ተመልሼ መጥቻለሁ። ይህም ማለት ለፍሬሽማን ተማሪዎቻቸው እስካሁን ድረስ ጥሪ ያላደረጉ ዩኒቨርሲቲዎች እነግራችኋለሁ ማለት ነው። ምክንያቱም ብዙ ተማሪዎች የትኛው ዩኒቨርሲቲ ጠራ አልሰማውም እያሉ የሚወዛገው በርካታ ስለሆኑ ይህ መረጃ ይጠቅማችኋል ማለት ነው። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሳብስክራይብ፣ እንዲሁም ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ እና ሸር በማድረግ ጀምሮ ቀጥታ ወደ ቪዲዮ ወስዳችኋለሁ ማለት ነው። አብራችሁ ይቆዩ። ለተማሪዎቻቸው እስካሁን ድረስ ጥሪ ያላደረጉ ዩኒቨርሲቲዎች አንደኛ ጎንደር ዩኒቨርሲቲ፣ ሁለተኛ አርሲ ዩኒቨርሲቲ፣ ሶስተኛ ወላይታ ዩኒቨርሲቲ፣ አራተኛ ጋምቤላ ዩኒቨርሲቲ፣ አምስተኛ ወለጋ ዩኒቨርሲቲ፣ ስድስተኛ ጂንካ ዩኒቨርሲቲ፣ ሰባተኛ ደምቢዶሎ ዩኒቨርሲቲ፣ ስምንተኛ ወልቂጤ ዩኒቨርሲቲ፣ ዘጠነኛ ሰመራ ዩኒቨርሲቲ፣ አስረኛ መቱ ዩኒቨርሲቲ፣ አስራ አንደኛ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አስራ ሁለተኛ ወሎ ዩኒቨርሲቲ አስራ ሶስተኛ አምቦ ዩኒቨርሲቲ አስራ አራተኛ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ናቸው። እንግዲህ እስካሁን ለተማሪዎቻቸው ጥሪ ያላደረጉ ነገር ግን አብዛኛው ዩኒቨርሲቲ እስከ ጥቅምት አስራ ሰባትና አስራ ስምንት ይጠራል ተብሎ ይገመታል። በዛ ቢባል እስከ ጥቅምት ሀያና ሀያ አንድ ሁሉም ዩኒቨርሲቲ ይጠራሉ እየተባለ ይገኛል ማለት ነው። በአጠቃላይ ይህን ቪዲዮ ከሰራውላችሁ ሰዓት ጀምሮ አሁን የዘረዘርኩላችሁ ወይም ያልጠሩ ዩኒቨርሲቲዎች ይጠራሉ እየተባለ ይገኛል ማለት ነው። ስለዚህ እየተከታተልኩ አደርሳችኋለሁ ማለት ነው። እናንተ ላይክና ሼር እንዲሁም ሳብስክራይብ ማድረጋችሁን እንዳትረሱ። ቻው።